ቋንቋን ወደ ቻናሌ በድጋሚ መጣችሁ። በዛሬው ቪዲዮአችን በእርግጠኝነት ትዝናናላችሁ። ይህንን ቪዲዮ ላይክ አድርጋችሁ ጀምሮ ለቻናሌ ላይ ደግሞ አዲስ ከሆናችሁ ቻናሌ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ወሬ ሳላ በዛባችሁ ወደ ቪዲዮ ልውሰዳችሁ መልካም ቆይታ። ሰላም ሰላም ሄዶች ቤተሰቦች እንደምቆይታችኋል? ዛሬም በአንድ ቪዲዮ መጥቻለሁ። በዚህ ቪዲዮችን የተወዳጁን አፍላፍቅር ክፍል 116 የተመለከተው ኦዲየንስ በዚያ ስር ያስቀምጣቸውን ኮሜንቶች አብረን የምንመለከት ነው የሚሆነው። አብራችሁኝ ከዘለቃችሁ በእርግጠኝነት ትዝናናላችሁ። እስከ መጨረሻውም አብራችሁኝ ከዘለቃችሁ በእርግጠኝነት ቁም ነገር ትጨብጣላችሁ። ለቻናል አዲስ ከሆናችሁ ቻናል ሰብስክራይብ እያደረጋችሁ ይህንም ቪዲዮ ደግሞ ላይክና ሼር ብታደርጉልኝ ትልቅ ስጦታ ነው። ይህንም ብያችሁ ወሬ ሳላበዛባችሁ ወደ ኮሜንቱ ሀሳብ እንገባለን። አብራችሁኝ እስከ መጨረሻው ድረስ ዝለቁ። የመጀመሪያውን ኮሜንት ስንመለከት እጭ አሁንስ የጸጋ ክፋት በዛ። በዚህ ደረጃ ከአንድ ሀይስኩል ተማሪ አይጠበቅም። በተሎ አስተካክሎና ወደ ጥሩ ምግባር መልሷት። ድራማው ያምርልኛል ብላችሁ የሌለ ስዕል አትሳሉብን። እኛ እኮ ተምረን ነው ያደግ ነው። በሀይስኩል ደረጃ ግን እንዲህ አይነት ክፋትና ተንኮል አላየንም፣ አልሰማንም። እንደውም በዚህ ሰዓት ሁሉም ነገር በዘመኑበት እንደ ጸጋ እኝ የምትል ሴት የለችም ብሏል እንግዲህ የጸጋ ተንኮል በኋላም ትመለከትቷላችሁ እጅግ በጣም ብዙ ሰዎች ናቸው እንግዲህ ስለ ጸጋ የሚናገሩ ጸጋ ትውጣልን የሚሉ ሰዎች አሉ ምናልባት ያልተጠበቀም ኮሜንት የሚያስቀምጡ አሉ በተቃራኒው ደግሞ ጥቂት አድናቆቶችንም ተመልክቻለሁ ይሁንና ግን በአሁኑ ሰዓት ይህንም ቪዲዮ ስሰራ እንግዲህ አፍላፍቅር ከተለቀቀ 16 ሰዓቱ ነው በዚህም 16 ሰዓት 2 ሺ ላይክ እና 3 ሺ 200 ያክል ኮሜንቶች ያሉበት ነው ቪዲዮን እየሰራው የሚገኘው በእርግጠኝነት ግን ከነዛ 3 ሺ 200 ያክል ኮሜንቶች ከሰማንያ በመቶ በላይ ስለ ጸጋ ነው የተወራው በጣም ነው የደነቀኝ በጣም ነው የገረመኝ ጸጋ ጸጋ ጸጋ ጸጋ ጸጋ ብቻ ብል ነበር የሚለው እና በኋላ ላይ የምትመለከቷቸው ሰዎች ደግሞ ያስቀምጧቸው በጣም የገረሙኝም አንዳንዴም ደግሞ ትንሽ ወጣ ያሉና አሉታዊ ነገሮችን ያስቀመጡ በጣም ረጃጅም ኮሜንቶችን አነብላቸዋል አንዳንድ ነገሮቹ ደግሞ እኔም የማልቀበላቸው ናቸው እናንተ ጋር አደርስና እናንተ የምትወስኑት ይሆናል ወደ ቀጣዩ ኮሜንት እንሸጋግር ሌላኛውን ኮሜንት ስንመለከት የሬት ቤት ተሳካ ቢዘገይም አህያ የጅምናት ብሎ ነበር ቢዘገይም ቤዛን ያንተው ሆነች ጸጋ ግን አቤት እውነተኛ ባሪሽ፣ ይሄ ቢሆን ሰው አታስቀምጪም ነበር። እንኳን ፊልም ሆነ የአቡሻ ጅንጀና የሌለ ነው። በጣም ትችላለ፣ ሄለን አታንክራችው። ሆ ተብሏል። እንግዲህ በትናንትናው ዕለት እንደምታውቁት በጣም ሰዎች ከተደሰቱበት ኮመንት ሴክሽን ላይ ከተመለከትኳቸው ኮሜንቶች መካከል የሬድና ቤዛ በመጣመራቸው ያ የተንዛዛው ፍቅር ታሪካቸው ፍቅራቸውን ተገላልጸው አንድ ላይ ሆነው በመዘጋቱ ብዙ ሰዎች ደስ ብሏቸዋል። ኋላ ላይ የምትመለከቷቸው ኮሜንቶች አሉ። ከዚህ ቀደም ደግሞ በነበሩ ኢፕሶዶች የሬድን ቢዘገይም አህያ የጅምናት ብሎ ነበር አህያም የጅቡ ሆናለች ማለት ነው። ያን የተመለከተ ሰው ነው የጻፈው። ጸጋ እንግዲህ በተንኮሏ ቀጥላለች። ስለ ጸጋ የጻፈ እጅግ የሚገርም ጽሑፍ ለፊት ላይ አለ፣ ትመለከቱታላችሁ። ምናልባት እናንተ ሀሳባችሁን የሚገልጹበት ነው የሚሆነው። አሁን ላይ ምንም ነገር ማንሳት አልፈልግም። ሌላኛው ደግሞ ስለ አቡሻና ስለ ትርትር ነው እዚህ ጋር የተጻፈው። አቡሻና ትርትሩ የሚገርመው አይነት ካፕሎች ናቸው። አቡሻ እንግዲህ ልቡን እየገዘገዘው ነው፣ ፉንቃ ይነግራታል። እሷም ተረድተዋለች፣ ይሁንና ግን ትሽኮረማለች፣ ታፍራለች፣ ትንሽም ደግሞ ልትመለከተው ትፈልጋለች። ሄለን እንግዲህ ፍቅሩን ብትረዳም አሁን ላይ መቀበል አትፈልግም የነሱም ጥምረት እጅግ በጣም ደስ የሚል ነው። ሌላኛው ደግሞ ስንመለከት በትናንትናው ዕለት በጣም ከገረሙኝ እና ከዚህ ቀደምም በጣም ከሞዳቸው አዳዲሶቹ ካራክተሮች መካከል አንዱ ነው። ቀለሜው ባለመነጽሩ ዳጊ ሴቶች ሽው እያሉበት ማንበብ እንዳይችሉ አድገዋል። ከነዚህም ሴቶች መካከል አንዷ ጄሪ ነች። ቦቸራና ማርክ በትናንትናው ዕለት ለዳጊ ሽውታዋ ጀሪ ጄሪ ማርዘነብን ዘፍ ነው። ዳጊን አናደዋል። የኔ ጄሪ ሲልም ነበር። ይህንንም የሰሙት ቦቸራና ማርክ ደግሞ ሙድ ሲይዙበት ነበር። እንግዲህ እንደምታውቁት ዳጊ ባለመነጽሩ ዳጊ ቀለሜው ሽውታ ያስቸግረዋል። ሴቶች ጋር እንዳይቀርብ ደግሞ እጅግ በጣም ነው የሚፈራው። ያንን የተመለከተች ሄቨን ትሪት ልታደረገው እየሞከረች ነው። ወደ ሱም ለመቅረብ እንኳ በጣም ነበር እንትን ሲል የነበረው እንግዲህ በትናንትና ውላት ቦቸራና ማርክ አንድ ላይ ተቀምጠው ማርዘነብን ለጄሪ ሲዘፍኑ ላት እጅግ በጣም የተበሳጨው፣ ምክንያቱም የዘፈኑን ክሊፕ ብትመለከ ብሎ ሄቨንን ሲያስረዳት ነበር። የማርዘነብን ክሊፕ የተመለከተው ዳጊ ምን ሊሉ እንደፈለጉ በደንብ ስለሚያውቅም ነው እንግዲህ እንዴት እሷን እንደዛ ትላላችሁ ብሎ ሽውታውን ሊከላከል የሞከረው። ሌላኛው ደግሞ ስንመለከት ቀስቲ ዛሬ ተመቸኝ የቅዱስን አናቱን በልልኝ ሴት ጋር ተጣልቶ ወንድነት አለ እንዴ የመጨረሻ ሴትነት ነው ካራክተሩ ራሱ ከቅዱስ ጋር አልሄደም ይላል ምናልባት ምናልባት ከላይ ያሉት ሀሳቦች ጥሩ ይመስሉኛል ይሁንና ግን ካራክተሩ ከእሱ ጋር አልሄደም የሚለው አሉታ ነው ምንም ስለ እሱ መናገር አልፈልግም ለቻና ላይ ደግሞ አዲስ ከሆናችሁ ቻናኝ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ሌላ ደግሞ ስንመለከት ቦቸራና ማርክ ወይ በከተሜ ወይ ደግሞ ሀገርኛውን ስሩልን እንዴ ተብሏል። እንግዲህ እንደምታውቁት ነው ቦቸራና ማርክ እየቀላቀሉ ነው የሚገኙት። ሁለት ቻናሎች ናቸው ያሏቸው። ከአንዱ ወደ ሌላኛው ስዊች እያደረጉ ነው የሚነጋገሩት። ቦቸራ እንግዲህ በከተሜውም በባላገሩም ነው እየመጣ የሚገኘው። ማርክም እንደዛው ውስጥ የደበቀው ባላገርነት አለ። ደግሞ ከተሜው ነው ለመታየት ይሞክራል። ሁለቱም የሚጫወቱት ባላገሩንም ከተሜውንም ካራክተር ነው። እንግዲህ አንዱን ምረጡ ነው እያለ የሚገኘው። እኔ ግን ሁለቱም ተመችተውኛል። አንዳቸው ወደ ሌላቸው ስዊች እያደረጉ በሚነጋገሩበት ወቅት የሚፈጥሯቸው ሌላ ሳዩት የሞከሩት ደግሞ ሁለቱንም ደግሞ ማየት እንድንችል ስላደረጉ በጣም ነው የተመቸኝ። ለምን እንደዛ እንደተባለ አልገ አይገባኝም። ሁለቱንም ደግሞ እየቀያየሩ ሲናገሩ እጅግ በጣም ነው የሚያዝናን ነው። ሌላኛው ደግሞ ስንመለከት ሄሉ ግን ዛሬ ጸጉርሽን በጣም ነው የሚደብረው ሲቆላሽ ተቆርጠሽ ይላል። እኔ እዚህ ጋር ግራ የገባኝ ነገር ሄሉ ብሎ አቁላምጦ ጀምሮ ሲቆላሽ ብሎ መጨረስ ለእኔ ፌር አይመስለኝም። ኤኒዌይስ ግን ሄሉ ጸጉሯን ወዳ እስካደረገች ድረስ መቀበል ግዴታችሁ ነው። ኋላ ላይ ትመለከቱታላችሁ። ሌላኛ ይቱ ደግሞ ጸጉሮች አድጓል ዛሬ ደግሞ አምሮ ብሻል ስትል ነበር። ሁለቱ ደግሞ የተቃረኑ ናቸው። ይሁንና ግን በዚህ ኮሜንት የገረመኝኔ ሄሉ ብሎ አቆላምጦ ጀምሮ ሲቆላሽ ብሎ መጨረሱ ተገቢነት ያለው አይመስለኝም። እዚህ ጋርም ዝርዝር ማውራቱ አስፈላጊ አይደለም። ወደ ሌላኛውን ስንሸጋገር ሄሉ ልቅም ያለች ቆንጆ፣ ምንም እንከን የማይወጣለች የጠይም ቆንጆ። በተረፈ ሁሉም ምርጥ ወጣት ተዋናዮች፣ ጎበዝ ደራሲ፣ ጎበዝ ልጆች ብላለች። እንግዲህ እዚህ ጋር እንዲህ ነው የሚባለው። ከቻላቸው አድንቋቸው፣ አበረታቷቸው ያሉትን ደግሞ እንከኖች በጨዋ መልክ ብትገልጹ ጥሩ ነው። ኋላ ላይ የምትመለከቷቸው ትንሽ ከበድ የሚሉ ጽሑፎችንም ተመልክቻለሁ እኔ ተገቢነቱ አልገባኝም። ይሁንና ግን ወደ እናንተ አደርስና እናንተ ሀሳብ ትሰጡበታላችሁ። ሌላኛውን እንመልከት። ሌላኛውን ስንመለከት ስለ ያሬድና ቤዛ ነው። እዚህ ጋር የተጻፈው ይዘገያል እንጂ አህያ የጅብናት አለ ያሬዶ በጊዜ ሂደት በእጁ አስገባ። በዚቲ ደስ ሲሉ ሴጣኒቱን ያስወጣላችሁ እንግዲህ ተብሏል። ስለ ጸጋ ነው እዚህ ጋር የተወራ ያለው። ትላንትና እንዳልኳቸው እንግዲህ የቤዛና የጸጋ ጥምረት እጅግ በጣም ብዙ ሰዎችን አስደስቷል። ይሁንና ግን የጸጋ ተንኮል አሁንም ቀጥሏል። ስለ ጸጋ ተንኮል ና ምናልባትም ድራማው ላይ እየታየ የሚገኘው ከእውነታው ጋር ትንሽ ራቅ ያለ ነው፣ ከእውነታው አለም ጋር ትንሽ የተራራቀ ነው የሚሉ ኮሜንቶችን ተመልክቻለሁ። እነሱንም ወደ እናንተ አደርስና እናንተ ሀሳብ ትሰጡበታላችሁ። እኔም ለው ጸጋን የሚያፈቅራት ማን ነው? ያሬዶ ይመች ዙራ ዙራ አህያ ጅብናት ብለህ ነበር ድሮም አረካት ግን አልገባኝም። በትምህርት ቤት ውስጥ ምን እያስተማራችሁ ነው? በዛ ላይ ጥሩ መንገድ ያዘ ሲባል ለማስረዘም ብላችሁ ለዛውን ታሳጡታላችሁ። እባካችሁ አጭርም ቢሆን ከነለዛነቱ ጨርሱት ይላል እዚህ ጋር። እንግዲህ እኔ ለዛ ማጣቱ አልገባኝም። አንድ ራማ አሊያም ፊልም ካዝናናኝ እኔ ከመዝናናት ከፍ ያለ ነገር ከፊልም አልጠብቅም። እውነት ነው፣ ቁም ነገሮችን ብንማር ጥሩ ነው። ቁም ነገሮችም አሉበት ብዬ አስባለሁ። በጨለምተኝነት ግን ቁም ነገር የለበትም ብሎ ትንሽም ተንዛዛ ብሎ ማለቱ ትንሽ ተገቢ አይመስለኝም። ኋላ ላይ የምንመለከታቸው ሀሳብ የምናነሳባቸው ኮሜንቶች ይኖራሉ። ስለነዛ ነገሮች የምንነጋገር ነው የሚሆነው። አብራችሁን ከዘለቃችሁ በእርግጠኝነት ትዝናናላችሁ። ውድ የዶች ቤተሰቦች ይህንን ቪዲዮ ላይክ እያደረጋችሁ አብራችሁኝ ዝለቁ። ለቻና ላይ ደግሞ አዲስ ከሆናችሁ ቻናኝ ሰብስክራይብ ማድረግ ማትርሱ። ሌላኛው ደግሞ ስንመለከት፣ ወይኔ የፈረሰኛው እነዚህን ልጆች አጣምራቸው ቹቻ፣ የኔማር እንዴት እንደምወድሽ እንግዲህ ብላለች። እንደምታውቁት ትላንትናው እንግዲህ ቹቻ ያሬድና ቤዛ ሲጣመሩ ወይኔ የፈረሰኛው እነዚህን ልጆች አጣምራቸው ስትል ነበር። ያንን የተመለከተች እንግዲህ ወዳጇነች አድናቆቷና ፍቅሯን ስትገልጽላት የተመለከታችሁት እኔም በጣም ነበር ደስ ያለኝ በጣም የሚገርም አይነት ነበር። ሌላኛው ደግሞ ስንመለከት፣ ሰዎች በቀረጻ መሀል የእናት ሀገር ባንዲራ ይካተት የምት ትሎ ግጩኝ። ይህን ነገር ስመለከት በነገራችን ላይ መጀመሪያ ላይ ስመለከት ትንሽ ግራ ገብቶ ነበር፣ ምን ለማለት ነው የፈለገው ብዬ ሳስብ ነበር። ይሁንና ግን እኔ አንድ ነገር እላለሁ። እንዳልኳችሁ ኦዲየንሱ በጣም ሰፊ ነው። አፍላ ፍቅር የሚመለከት ኦዲየንስ ከትልቅ እስከ ትንሽ ነው የሚመለከተው። ሁሉም ደግሞ አንድ ሀገር አለችው፣ ኢትዮጵያ የምትባል ሀገር። ሁሌም ትምህርት ቤት ስንገባ ጠዋት ጠዋት ብሔራዊ መዝሙራችንን እንዘምራለን። ሀገራዊ ብሔራዊ መዝሙራችንን ማለት ነው። ይህንን ብዙን የሞቱለትን ምንኮራበትን ባንዲራችንን ስንሰቅል እንግዲህ ብሔራዊ መዝሙራችንን በኩራት እየዘመርን ነበር የምንሰቅለው። አሁን ላይ ግን ትምህርት ቤት ሲገቡም ሲወጡ ምንም አይነት ነገር የሚታይ የለም። ባንዲራ ሰቅለን ነበር የምንገባው። ባንዲራ ደግሞ አውርደ ነበር እንወጣ የነበረው መንግስት ትምህርት ቤት ስንማር እንግዲህ። ይህ ነገር አሁን ላይ አለ የለም አላውቅም። ይሁና ግን እኔ ድራማ ውስጥ ቢካተት የሚመለከቱ ልጆች ስላሉ ከዚያ ውስጥ ቁም ነገር መማር ይችላሉ ብዬ አስባለሁ። ስለ ሀገራቸውም የሀገራቸውንም ፍቅር ስለ ሀገራቸውም የሆነ ነገር መናገር እንችላለን። ምክንያቱም አንዳንድ አይጠቅሙ የምመላቸው ሲኖች አሉ። እነዛ ሲኖች ተቀንሶ ምናልባት ደግሞ ሲገቡም ሲወጡም ብሔራዊ መዝሙራችን እየተዘመረ ቢሆን እኔ በጣም የተሻለ ነው ብዬ አስባለሁ። የትምህርት ቤት ድራማም ስለሆነ ቁም ነገርም የምንጨብጥበት ነገር ይኖረዋል ብዬ አስባለሁ። ሌላኛው ደግሞ ስንመለከት ለዚህ ፊልም ደራሲዎች ጸጋን መንፈስ አደረጋቸዋት። አንዳንዴ የማታየው የማትደርስበት ነገር ቢኖር ጥሩ ነው። ሰው መሆኗን እየረሳን ስለሆነ በልክ አድርጉት። ደግሞ ልጅ መሆኗንም አታስረሱን። በተረፈ የመስተፋቅሩ መጃጃል ቀንሱልን በወቸራም ቀዥቃዣ የሚያደርገውን እንዲያስተካክል ምከሩት ይላል። ይህ እናንተ የምትመለከቱትና የምትወስኑበት ነው የሚሆነው። ጸጋ ጋር የምንመለከተው ነገር ከአንድ ሃይስኩል ተማሪ አይጠበቅም የሚሉ አይነት ኮሜንቶች፣ እጅግ በጣም ብዙ ኮሜንቶችን ተመልክቻለሁ። እናንተም ደግሞ የሚሰማችሁን የምትመለከቱት ጸጋ ስለምትባለው ካራክተር፣ ስለ ገጸ ባህሪዋ ያላችሁ ምልከታ መጻፍ ትችላላችሁ። ሌላኛው ግን ከዚህ በተቃራኒ ደግሞ ጀግና ጸጋ አደገኛውን ገጸ ባህሪ እየሰራሹ በብቃት እየተወጣሹ ነው። ይህ ድራማ ብታቃጥኝም አድናቂሽ ነኝ። በሆቴሎ ልክ እንደ ያጎ ነው እየተጫወት ያለሽው፣ ብላለች እዚህ ጋር ይመስለኛል የሆነ ሙቪ አለ። ከዚያ ድራማ ላይ አንድ ካራክተር አለ። ያን ካራክተር ነው የምትመስዩ ለማለት ነው የፈለገው። ይሁን ነግን አድናቆት ነው ለጸጋ። በነገራችን ላይ ጥቂት ሰዎች አድናቆታቸውን ሲገልጹ ነበር። በጣምም እንደምትችልበት ሲናገሩ ነበር። እኔ ቅዱስን በጣም ነው የምወደው። ቹቹሻ ጥሩ አላደረችም ቅዱስን መሳፈጥሽ። ፊዮሪም ቆንጆ የለችም እያለች ነው የምትገኘው። ቻ እንግዲህ ቅዱስን ተሳፍጣለች። በቤዛ የሚመጣባትን ሰው አትወድም። ቹቻ እንደምታውቁት እህቴ ብላን የምጠራት ጓደኛዋ ብትሆንም በጣም ነው የሚቀራረቡት፣ በጣም ነው የምትወዳት። ቤዛንም በጣም ስለምትቀርባት የኔ ፌንጣ ብሎ ቅዱስ ለጠራት ተናዳ እንዴት ፌንጣ ይልሻል? ብላ ጓ ብላ እንግዲህ ገብታለታለች ለቅዱስ። ከዚያም ደግሞ ድራማው የተጠናቀቅበትን ቦታ እንደተመለከታችሁት ቅዱስና ቀስቴ ሲፋጠጡ ነበር ድራማው የተጠናቀቀው። ከዚህ በኋላ ደግሞ በቅዱስና በቀስቴ መካከልም የደርቢ ሙድ ልንመለከት ነው ማለት ነው። ኋላ ላይም ደግሞ የሚፈጠሩ ነገሮች ይኖራሉ። ከዚያ ደግሞ ፊዮሪ ስትመጣ ለማን ታግዝ ይሆን ትወግን ይሆን አብረን እንመለከታለን። እዚህ ጋር በጣም የማነብላችሁ በጣም የገረመኝና ምናልባት እንደ አስፈላጊነቱ ምን ያልገባኝ የሚሆንና ግን በጣም የተቀመጡት ኮሜንት ከኮሜንቶች ከሁሉም ኮሜንቶች እኔ ሁሉንም ስክሮል አድርጌ ተመልክቻለሁ። ያለው ለመምረጥ ሞክር ያለው የሚደጋገሙ ኮሜንቶች ስላሉ እስከ መጨረሻው ድረስ ሄጄ አይቻለሁ ብዬ አስባለሁ እስከ አስራ አምስት ሰዓት ድረስ የተለቀቁትን አይቻለሁ 16 ሰዓት ነው እንዳልኳችሁ ይህን ቪዲዮ ስሰራ እና በጣም ነው የገረመኝ። በጣም ረጅም ጽሑፍ ነው። ይህንን ጽሑፍ ደግሞ ለመጻፍ እንደ ምን እንዳነሳሳው ራሱ ብመለከት በጣም ደስ ሲለኝ ነበረ እና እስኪ ላንብብላችሁ። እረ፣ በፈጠራችሁ የማይረባ ሀሳብ አታስቡ። ምን የሚሉት ነው አሁን? ቮይስ አታሰምኝ አንቺ ንገሪኝ ማለት። እረ፣ ባካችሁ ሚዛን የማይደፋ ሀሳብ አታምጡ። ድርሰት ክሬቲቭ መሆንን ይጠይቃል። ሞር እዛ ነገር ላይ ባሰባችሁት ወይንም በተጨነቃችሁ ቁጥር የተለየ ሀሳብ ማምጣት ትችላላችሁ። ነገር ግን በፈለጋችሁት መንገድ እንዲሄድ ቀድማችሁ ማሰብ ይጠይቃል። እውነት ለመናገር አፍላፍቅር በባህሪው ምንም ቁም ነገር የሌለው ፊልም ነው። ያ ማለት ግን ጎጂ ወይም አይጠቅም ማለት አይደለም። ሁልጊዜ ፊልም የገሃዱ ዓለም ነጸብራቅ መሆን አለበት፣ አለበለዚያ እኔ በህይወቴ የማላደርገው ነገር ፊልሙ ላይ ሳይ ከመዝናናቱ ይልቅ መሰልቸቱ ነው የሚቀድመው። በእርግጥ የተለያዩ ፊልሞች ላይ ልብ ወለድ ነገሮች ይኖራሉ። ያ ግን የፊልሙ ይዘት ነው። የእናንተ ግን 99% በገሃዱ የሚፈጠር ነገር ነው። ስለዚህ በእነዚህ አይነት ተራ በሆነ ሀሳብ የተመልካችን ልብ አታርክሙት። የምላችሁ ብዙ ነገር ነበረኝ ግን ከዚህ ዩቲዩብ ኮሜንት ላይ ሁሌም ጥቅም አልባ የሆነ ነገር የሚጽፍ ለምሳሌ እኔ ይህን ሀሳብ ስጽፍ 2 ኬ ኮሜንት ወይም 2 ሺህ ኮሜንት ነበር። ከዚያ ውስጥ ዘጠና ፐርሰንት ዛሬ ቀኑ እናቴ ጸጋ በዚያ ገባች ያሬድና ቤዛ ምናምን እዚህ ግባ የማይባል ወሬ ነው ያለው። እስቲ እኔ ግን ይሄን የምታነቡት ከሆነ አንድ ሀሳብ ልስጣችሁ ምክር፣ ሁልጊዜም ስራችሁን ተመልካች ከማግኘት አንጻር አሁን ባላችሁበት ሁኔታ አንድ ኤፒሶድ በጊዜ ብዛት 500 እስከ 700 ሺህ ይታያል። ይህ በጣም ብዙ ነው። ነገር ግን አፍላ ፍቅር ነገር ቢቋረጥ ሰው ልብ ውስጥ የመቆየታችሁ ብዛት አምስት ፐርሰንት ነው፤ ምክንያቱም ተጽዕኖ አልፈጠራችሁም። ለምሳሌ ሜሲ እና ሮናልዶ በዘመናችን ምን ያህል ተጽዕኖ እንደፈጠሩ ታውቃላችሁ። ከጫፍ እስከ ጫፍ እነሱን የማያውቅ የለም። አንድ አይነት ተመልካች ደግሞ እነሱ በሚጫወቱበት ክለብ ሌሎች አስር ተጫዋቾች አሉ። እነሱ ለምን እንደነሱ ታዋቂ አልሆኑም? አንድ አይነት ተመልካች፣ አንድ አይነት ስቴዲየም። ሜሲ ያለበት ክለብ ውስጥ በረኛው ለምን እንደሱ ታዋቂ አልሆነም? ይታወቃል እኮ ነገሩ። ሰውየው ሰው ልብ ውስጥ አልገባ፣ ተጽዕኖ አልፈጠረም። ተመልካች ማብዛትና ተጽዕኖ መፍጠር በጥቂቱም ቢሆን የግባችሁ ይመስለኛል። እናም ለመታየት ሳይሆን መነጋገር ያለ መሆን ስሩ። ተጽዕኖ ስትፈጥሩ ሌላ ስራ እንኳን ብትጀምሩ አልፋችሁም። እስቲ ይህን ኮሜንት የአፍላፍቅር ክሩ የሆናችሁ እንደ ተዋናዮቹን ብትሆኑ ካያችሁ ሪፕሌይ አድርጉኝ፣ አስተያየት እንደምትቀበሉ ለማወቅ ነው። አመሰግናለሁ። አለዚያ እንደዚህ አይነት ኮሜንት መሃል ቀጣይ የኔን ሀሳብ ለመሰንዘር ይከብደኛል። ምናልባት ይህን ረጅም ኮሜንት ለአንብብላችሁ በሚል ሀሳብ ነው እንጂ፣ እኔ በበኩሌ እዚህ ጋር የተመለከትኩት ነገር አስፈላጊነቱ ብዙም አልገባኝም። መጀመሪያ ላይ ነው ይህንን ሀሳብ የተቃረንኩት። ምክንያቱም ሙሉ በሙሉ ቁም ነገር የለበትም ብሎ መደምደም ደግሞ ትንሽ ጨለምተኝነት ነው የሚመስለው። እኔ ሰዎች ከጨለማ ውስጥ የሚታዩ የብርሃን ፍንጣቂዎችን ቢያነሱ ነው የምመርጠው። ከዚያ ከልጆች ስራ ገና እያደጉ ያሉ ልጆች ናቸው። ገና ብዙ ክፍተቶች ይኖራሉ፣ ምንም ጥያቄ የለውም። ይሁንና ግን በዚህ ልክ ረጅም ጽሁፍ አስቀምጦ ከዚያ በኋላ ደግሞ ሙሉ በሙሉ ደግሞ በጨለምተኝነት ቁም ነገር የለውም ብሎ እንደ ሻሽ መቁጠር፣ እንደ ቆሻሻ ነገር መቁጠር እኔ ተገቢ ነው ብዬ አላስብም። ምክንያቱም ድራማው እጅግ በጣም ተወዳጅ ነው። ተጽዕኖ አልፈጠራችሁም ማለትም ተገቢ ነው ብዬ አላስብም። ተጽዕኖ መፍጠሩን የምናውቀው ብዙ የአፍላ ፍቅር ሱሰኞችን መፍጠር ችሏል። ድራማው እንግዲህ ከአምስት መቶ እስከ ሰባት መቶ ሺህ መታየቱን ጠቅሰሃል። እንግዲህ እንደ ኮሜንት ሰጪ እኔ በበኩሌ እኔ በበኩሌ ድራማው እንደሚወድ ክሩን እንደሚያደንቅ ገና ጀማሪ መሆናቸውን እንደሚረዳ ሰው አሁን ያስቀመጥከው ሀሳብ አስፈላጊነቱ አልገባኝም። ምናልባትም ክሩ ለአንተም ሪፕሌይ ማድረግ አለበት ብዬ ዳትመጭ እኔ አላስብም ምክንያቱም ያስቀመጥካቸው ሀሳቦች ጨለምተኝነት ያለባቸው ናቸው። እኔ በጨለማ ሰዎች የሚያስቀምጧቸው ያሉትን ነገሮች ለምሳሌ እኔ ሁሌም የማልቀበለው አንድ ሀሳብ አለ። ሰዎች የሚሰጧቸውን ሀሳቦች በአሉታ ከጀመሩ ያኔ ማዳመጥ አቆማለሁ። ይሁንና ግን በቅንነት የሚነገሩ ፖዝቲቭ ነገሮችን ለምሳሌ አፍላ ፍቅሮች ካል ሙሉ በሙሉ ጉለት ነው ያለው ዘጠና ዘጠኝ በመቶ ብሎ በድፍረት መናገር ትንሽ አስቸጋሪ ነው የሚሆነው፣ ምክንያቱም ያ ትልቅ ስህተት ስለሆነ፣ አንድ ሰው የሰራቸው በጎ ነገሮች ካሉ አሉታዊውን ነገር ከማንሳት በፊት ምናልባት ፖዚቲቩን ነገር አንስቶ ማድነቅ ቢቻል በጎውን ነገር ለማሳየት መሞከር፣ ከዚያ በኋላ ደግሞ ያሉ ክፍተቶች ካሉ በጨዋ መልክ ማስቀመጥ ቢቻል ነው እንጂ የተሻለ የሚሆነው። የተሰራውን ስራ 99 በመቶ ሙሉ በሙሉ በሚባል ደረጃ ቁም ነገር የለውም፣ በዚያ ላይ ደግሞ ተጽዕኖ ፈጠራችሁ እንጂ በሰው ልብ አልተቀምጣችሁም ብሎ መናገሩና ስራውንም ሰሪዎቹንም ለማንኳሰስ መሞከሩ እኔ ተገቢ ነው ብዬ አላስብም። እናንተም ተመልካቾች እንግዲህ ምን እንደምትሉ ኮሜንት ላይ ማስቀመጥ ትችላላችሁ። እኔ በበኩሌ እንዲህ አይነት ረጃጅም ኮሜንቶችን ጽፎ ደግሞ እነሱም ኮሜንቶችን የተመለከቱ ያልፋሉ ብዬ አስባለሁ። ይሁንና ግን ኮሜንቶች ላይ ገብቶ ይህንን ደግሞ ለተመልካቹ ያልተገባ ነገር ለመናገር መሞከርና አፍላ ፍቅርን እንደ ክሩ ደግሞ ኢሜጁን ዲስቶርት ለማድረግ መሞከሩ እኔ ተገቢነቱ አልታየኝም። ጥሩ ነው፣ ሙያዊ እይታ ስለ ክሬቲቪቲ ተነስተዋል፣ ሌሎችም ነገር ተነስተዋል፣ በምሳሌ ሌላ ማስረዳት ሞክረዋል። በጣም ጥሩ ነው፣ ጥሩ ነው። ድራማው በነገራችን ላይ ተጽዕኖ አልፈጠረም ለተባለው ግን ተጽዕኖ ለመፍጠሩ ኮሜንት አድራጊው ጥሩ ማሳያ ነህ ብዬ አስባለሁ፣ ወይም ነሽ ብዬ አስባለሁ። ምክንያቱም ተጽዕኖ ስለፈጠረብ ነው ጊዜ ሰጥተህ ያንን ረጅም ጽሁፍ የጻፍከውና ያልተገባን ነገር ተናግሮ እንዶ ክሩውንም ልጆቹንም ለማንኳሰስ መሞከሩ ተገቢ ነው ብዬ አላስብም። በእርግጠኝነት ደግሞ ኮሜንት አድራጊው ከነሱ በእድሜም ከፍ ልትል ትችላለች ወይም ልት ትችል ያለች እና በዚህ መንገድ ሀሳብ መግለጹ አስፈላጊነቱ ስላልገባኝና እንደውኔም ለእኔ ቢሆን ብዬ ስላሰብኩ ትንሽ ደስ ስለማይለኝ ነው በረጅም ሰዓት የወሰድኩት። ምናልባት እንደው ተሳስቼም ከሆነ ታርሙኛላችሁ። ወደ ሌላኛ ኮሜንት ስንሸጋገር ማነው እንደኔ ያኔ ያሬት ትቆያለች እንጂ አህያ የጅብ ናት ያለው ትዝ ያለው ሰው ብሏል። እንግዲህ ትናንትና እንግዲህ አዎ፣ ብዙ ሰዎች እንደዛ ብለዋል ኮሜንት ሴክሽን ላይ። በነገራችን ላይ ይህ የያሬድ ንግግር ነበር ሜንሽን ሲደረግ የነበረው። ትቆያለች እንጂ አህያ የጅብ ናት ብሎ ጅቡ አህያዋን የራሱ አድርጓል ብለው የሚጠቅሱ ሰዎችን ተመልክቻለሁ። ሌላኛው ደግሞ እንመልከት። ወይኔ ቹቻ ያሬድና የቤዛን ፓርት እንዴት እንደሆንሽ እውነት ነው። ትናንትና እንግዲህ አፍላ ፍቅር ላይ እንደምታውቁት ገና ከጅምሩ ከመግቢያው ላይ ቹቻ ያሬድና ቤዛ ሲጣመሩ ያሳየችው ሪያክሽን ሪያክት ያደረገችበት መንገድ በእርግጥ ተጋኗል የሚሉ ሰዎችንም ተመልክቻለሁ። እንደ ቹቻ አይነት ደግሞ ጓደኛም የለም ትንሽ የተጋነነ ነው የሚሉም ሰዎች አሉ። ይሁንና ግን እውነት ይኖራሉ፣ ኤክሴፕሽናል ሊሆን ይችላል ነገር ግን ይኖራሉ ብሎ ማሰቡን የተሻለ ሆኑ። ምክንያቱም በጎ ሰዎችን በህይወታቸው የሚያውቁ ብዙ ሰዎች ስላሉ ያን እንደ ጨለምተኝነት በዚያ መንገድ መውሰዱ ተገቢ ነው እያላስብም። ሌላው ደግሞ ስንመለከት እረ ይቺን ልጅ ሰው እንዲጠላት አደረጋችኋት በቃ ፍቱ ብለዋል። እንግዲህ ስለ ጸጋ ነው እያወራ የሚገኘው። እንደምታውቁት ነው ጸጋ ከዚህ ቀደም በለቀቅኩት ቪዲዮ እንደተመለከታችሁ ጸጋ ራሷ ቃልን ሆና እንኳን እየኖረች ጸጋን መስላቸው ሊተናክሏት የሚሞክሩ የሚያስደነግጧትም ሰዎች እንዳሉ ስትናገር ነበር። ሰዎች በጣም ነው የሚጠሏት። ይሁንና ግን ገጸ ባህርያ ነች። ገጸ ባህርያም ትንሽ ተጋናለች የሚሉ ሰዎች አሉ። አብራችሁኝ ከቆያችሁ ትሰሙታላችሁ። ሌላው ደግሞ ስንመለከት ከጸጋ ጋር የተያያዘ ነው። የጸጋ ክፋት ምንም እንኳን አናዳጅ ቢሆንም ግን ድራማውን አሳምሮታል። ይመቻት ይችክፉ እንግዲህ ጥሩ ምልከታ ይመስለኛል። እዚህ ጋር የተነሳው እንግዲህ ገጸ ባህሪ ነች፣ በትምህርት ቤት ትኖራለች። እንዲ አይነት ሰው በእውነት ዓለም ይኖራል አይኖርም፣ ሌላ ጉዳይ ሊሆን ይችላል። ይሁንና ግን ልጅቱን ግን እንደ ጀማሪ ተዋናይት ወይም እንደገና ልጅ እንደሆነች ተዋናይት ማድነቅና እውቅና መስጠቱ ተገቢ ነው ብዬ አስባለሁ። ገጸ ባህሪውን በደንብ አድርጋ ተላብሳ በደንብም ነው የተጫወተች የሚገኘው ያንን ማድነቅ ነገር ግን ጸጋ የምትባለውን እንደ ገጸ ባህሪ መተቸቱ ነው ልክ የሚሆነው ና እንደዛ ማድረጉን የተሻለው አሁንም ተመልካቹ ያደረገው ይህንኑ ነው። ክፉነቷን ጠቅሶ ይሁንና ግን የእሷን ብቃት አድንቆላታል። ምናልባት ትክክለኛው መልከታ ይህ ይመስለኛል። ሌላ ደግሞ ስንመለከት በትናንትናው ዕለት እንግዲህ በኤፕሶዱ ካሳቀ መካከል አንዱ መሃል መሃል ላይ እንግሊዝኛን ጣል ጣል ሲያደርጉ ቦቼ መሃል ላይ ደንገጥ ብሎ ልፈትናቸው ነው ሲል ነበር። ያንን የተመለከተ ሰው ነው ይህንን ያጻፈው፣ አይ ቦቼ ልፈትናቸው ብለህ ነው እንጂ እንግሊዝኛ ጠፍቶብህ አይደለም ብሎ ስቆውበታል። እንደምታውቁት በጣም ነበር ያሳቀኝ። ምክንያቱም እንግሊዝኛ አይችልም አቅምም እንግሊዝኛ እንደሚያውቅ ነው አክት የሚያደርገው። በዚያ ላይ ደግሞ አለማውቁ ማሳየት አይፈልግም። በዚህም ወቅት እንግሊዝኛ ጣለ ሲያደርጉና ግራ ሲገባው ለፈትናቸው ብዬ ነው እንጂ ገብቶኛል ሲል ነበር ያንን የተመለከተ ኦዲየንስ ነው ሲጽፍለት የነበረው ሌላውን ስንመለከት የመስተፋቅሩ ነገርም ከትላንትናው ኢፕሶድ ውስጥ አንዱ ነው ዩና ግን ኢዮሲ ትላንት አልነበረም ኢዮሲን አልተመለከት ነው እንዴ ጉዴ እናንተ ዛሬ እኮ እኔም ኢዮሲ ስላየሁት ናፈቀኝ፣ በቃ መስተፋከሩ እኔም ላይ ይሰራ መሰለኝ ብላለች። ኢዮሲ እንግዲህ በትናንትና ኤፒሶድ ወይም ክፍል 116 ላይ አልመጣም። ያን የተመለከተች ኦዲየንስ ነች እንግዲህ ኢዮሲ እኔንም ናፍቆኛል፣ መስተፋቅሩን ሳስነካኝ አይቀርም እያለች የምትገኘው። ሌላው ደግሞ ስንመለከት በትናንትና ዕለት እንዳልኳችሁ ኤፒሶድ የተጠናቀቀበት ቦታ ቀስቴ ከቅዱስ የተፋጠጡበት ነው። ቅዱስ ደግሞ ብዙ አፍቃሪዎች እንዳሉት እናውቃለን። እነዚህም አፍቃሪዎቹ መካከል አንዷ ነች ይህንን የጻፈችው ዋ ቀስቴ ቅዱሴን ትመታና ና ገደልኩ ብላለች። እንግዲህ ቅዱስ እንዲነካባቸው የማይፈልጉ ብዙ እንስቶችን ተመልክቻለሁ። በዚያ ኮሜንት ስርም ሲጽፉለት ነበር። ከነሱ መካከል አንዷ እንግዲህ ቀስቴን አስጠንቅቀዋለች። ቅዱሱን ከነካብኝ ገደልኩ ብላ አስፈራርታዋለች። ውዴሮች፣ ቤተሰቦች አዝናኝ ኮሜንቶች የተመለከትንበት ቪዲዮችን ይህንን የሚያስል ነበር። በቪዲዮችን እንደተዝናናችሁበት እምነት አለኝ። ቁም ነገር እንደጨበጣችሁበት አልጠራጠርም። በሌላ ቪዲዮ እስክንገናኝ ድረስ ለቻናል አዲስ ከሆናችሁ ቻናን ሰብስክራይብ እያደረጋችሁ የደወል ምልክቷን መጫን አትርሱ። ይህንን ቪዲዮ ደግሞ ላይክ ና ሼር ብታደርጎ ለእኔ ትልቅ ስጦታ ነው። በሌላ ቪዲዮ በሌላው ቀን እስክንገናኝ ድረስ ቸር ሰን